ህይወትህን የምትወዳትን ሴት ለማግኘት ጥሩ ወንድ መሆን እንዳለብህ ጥሩ ወንድ ከሆንክ ደግሞ እሷ ራሷ በተፈጥሯዊ መንገድ ተስቧ ወደ አንተ እንደምትመጣ ተነግሮሃል ወይም ደግሞ ታስባለህ። ግን ደግሞ የቱንም ያህል ጥሩና መልካም ወንድ ብትሆንም ሴት ልጅ ይህን እስካላየችብህ ድረስ በፍጹም በፍጹም አትወድህም። ዛሬ ትንሽ ለማመን የሚከብዳችሁን እውነት ነው የምነግራችሁ። ከጥሩ ወንድ በላይ ሴትን ልጅ በፍቅር የሚያሸንፈው ኃያል ወንድ መሆን ነው። ዛሬን እህትህ ኃያል ወንድ የሚያደርግህን ሚስጥር እነግርሃለሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉኝ። ሰላም ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሰን ተገናኝተናል። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ አፍዳር ነኝ። ስለ ፍቅር ፍቅር እናወያያለን እንመካከራለን። በተለይም ደግሞ በዚህ ቻናል የኛን የሴቶች ሚስጥር እያመጣሁ ዝርክፍ አደርግላቸዋለሁ። ስኬታማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ በማድረግ የደውን መልክታን በመጫን ተቀላቀሉ። ዛሬ ትንሽ ከበድ ያለ እውነት ነው የምንነጋገረው። ጥሩ ወንድ መሆን እንግዲህ ሌሎች ሰዎች ይጠቅማቸው ይሆናል። ያንተ ጥሩ መሆን ያንተ መልካም መሆን ምናምን ሌሎች ሰዎች አንተ ላይ እንዲጠቀሙብህ ሊጠቅማቸው ይችላል። አንተ ግን የምትፈልገውን ነገር እንድታገኝ በተለይም ደግሞ በፍቅር ግንኙነት የወደድካትን ሴት በፍቅር እንድታሸንፍ አያደርገም ይህንን መቀበል በጣም ሊከብዳችሁ ይችላል፣ ምክንያቱም እየተነገረ ከመጣሁ ወይም አንተም ከምታስበው ጋር ስለሚጋጭ ማለት ነው። እውነት ለመናገር ጥሩ ብለን የምንጠራው ወንድ እንዳጠቃላይ ጥሩ የምንለው ሰው ምን አይነት ሰው ነው? ታዛዥ የሆነ፣ ሌሎችን ላለማስቀየም የሚፈልግ፣ እሺ የሚል፣ ሁሉን ነገር እሺ የሚል፣ ይሉኝታ የሚይዘው አይነት ወንድ ነው። አደለ? በቃ ጥሩ ወንድ ብለን የምንጠራው በማህበረሰባችንም እሱ እኮ ጥሩ ልጅ ነው፣ አይናገርም፣ እሺ ነው የሚለው ሰው አያስቀይምም፣ ከሰው ጋር አይነጋገርም፣ ምናምን የሚባሉት ካራክተሮች ናቸው ጥሩ የሚባሉት። ግን እውነታው እነዚህ ካራክተሮች የወደድካትን ሴት እንድታገኝ አያደርጉም። ይልቁን በደንብ አድርገህ አዳምጠኝ፣ ኃያል ወንድ መሆን ነው በሴት ልጅ ዘንድ ተፈላጊ የሚያደርግክ በፍቅርም እንድትሸነፍ የሚያደርጋት ማለት ነው። የመጀመሪያው ኃያል ወንድ የሚያደርግ ነገር ምንድን ነው? በምታወራበት ሰዓት ላይ እርግጠኝነት መኖር ነው። በእርግጠኝነት ነገሮችን ማድረግ ሴት ልጅ ከወንድ ልጅ በጣም የምትፈልገው ነገር። ብዙ ሴቶች ምርጫቸው ሊለያ ይችላል። እኔ የምፈልገው ይሄን ነው እኔ የምፈልገው የሚሉት ነገር ሊኖር ይችላል። ግን ደግሞ በቃ ሁሉም ሴት ላይ ያለ ነገር የሚታይ ነገር ምንድን ነው? እርግጠኛነትን ትፈልጋለች ከአንተ። በኮንፊደንስ የሚገለጻል ይሄ። እርግጠኛ ሆነ ስታወራ፣ እርግጠኛ ሆነ ስትናገር፣ የምትፈልገውን ነገር በእርግጠኝነት ስታውቅ እነዚህ ነገሮች በጣም ወሳኝ ናቸው። ለምን ካላችሁኝ እሷ መታ አንተ ላይ ደፔንድ ልትሆንብህ እኮ ነው፣ አይደለም? ልትተማመንብህ፣ ልትደገፍህ፣ መሪ ሁነኝ ልትል ነው። እነዚህን ነገሮች ደግሞ የምትደገፍበት ሰው እነዚህን ሁሉ ነገሮች የምታደርግለት እነዚህን ሁሉ ነገሮች የምትሰጠው ሰው በራሱ እርግጠኛ እንዲሆን ኤክስፔክት ታደርጋለች። ይህን ስላችሁ ሴት ልጅ አሁን አውቀው እኔ ይህንን የምፈልገው እርግጠኛ እንድትሆን ሁሉም ሴት ላትልት ትችላለች፣ ግን ባይ ዲፎልት ሁሉም ሰው የሚያየው ነገር ነው፣ ሁሉም ሴት የሚያየው ነገር ነው። በምታወራበት ሰዓት ላይ፣ በምትናገርበት ሰዓት ላይ፣ የሆኑ ነገሮችን በምታደርግበት ሰዓት ላይ እርግጠኝነት ከጎደለህ፣ አይ የምታመነታ ከሆነ ይሉኝታ የሚያጠቃ ከሆነ በጣም አስቸጋሪ ነው የሚሆን ስለዚህ እርግጠኝነት በቃ በምታደርጋቸው ነገሮች ላይ የምትፈልገውን ነገር እፈልጋለሁ፣ የማትፈልገውን ነገር አልፈልግም። ይሉኝታ ምናምን ብሎ ነገር አያስፈልግም። በቃ በዚች ምድር ላይ ሁላችንም ስንኖር አንዴ ነው የምንኖረው። አንዴ የምንኖረውን ኑሮ ደግሞ ትክክል ነው ብለን ባሰብነው መንገድ አክቹዋሊ ትክክልም በሆነው ከተሳሳትን እየታረምን ለመሄድ ፍሌክሰብል የሆነ ማይንድ ሴት ይዘን ያመንበትን ነገር ኖረን ማለፍ አለብን። ሰው ይሉኝታ አያስፈልግም። ሰዎችን አትጉዳ፣ ሰዎችን ሁሌ እሺ በማለት የምታስደስት አይም ሰልህ አይሆንም። እንደዛ እንደውም እንቢ ስትል ነው የምትከበረው። ማትፈልገውን አይ ስትል ሰዎች፣ አይ ይህን አይፈልግም ብለው ያከብሩሃል። ሶ እርግጠኝነት ይኖርበት ንግግር ይህን አላደርግም፣ ይህን አልፈልግም፣ እንደዚህ ነው ሆኖ፣ እንደዚህ ነው የምፈልገው የሚሉ እርግጠኛነቶች በንግግር ወቅት ላይ በጣም አስፈላጊ ናቸው። በድርጊቶችም የሚገለጹ ማለት ነው። ሁለተኛ፣ የራስህን ህይወትና ግብህ መገንባት። የራስህን ህይወት መገንባት ራስን ማሳደግ ራስን ከፍ ለማድረግ መሞከር፣ እነዚህ ነገሮች በምታደርግበት ሰዓት ላይ በደንብ የምትታይ ወንድ ትሆናለህ። እውነቴን ነው የምላችሁ። ራሳችሁ ላይ ስትሰሩ የምታደርጓቸው ነገሮች ሻይን እንድታደርጉ ያደርጓቸዋል። የምትወዱት ነገር ምንድነው? የምትፈልጉት ነገር ምንድን ነው? ምን ላይ እንዲሳካላችሁ ትፈልጋላችሁ? በደንብ ያንን አውቃችሁ እዛ ላይ ስትሰሩ ላይክ። ጥሩ ወንድ የመሆን ነገር ምን መሰላችሁ? ሰዎችን ለማስደሰት ሰዎች ምን ይፈልጋሉ፣ ሰዎችን እንዴት አድርጌ ምናምን የሚል ነገር ነው። ኤክስተርናል የሆነው ነገር ላይ ነው በደንብ የሚያተኩረው እውነተኛ መወደድ እውነተኛ መፈቀር ግን የሚመጣው እንዴት እንደሆነ ታውቃላችሁ? ራሳችሁ ላይ ስትሰሩ ነው። ራሳችሁ ላይ ስትሰሩ የምትታዩ ትሆናላችሁ። የትኛውም ቦታ ትምህርት ላይ ብትሆኑ፣ ስራ ላይ ብትሆኑ፣ በቃ የትኛውም ቦታ ላይ ብትሆኑ፣ የሚያሸንፍ ነገር ራሳችሁ ላይ ፎከስ ማድረግ ነው። እራሱ ላይ የሚሰራ ሰው አለመታየት አይችልም። በቃ በውጤታችሁ፣ በድርጊታችሁ ትታያላችሁ። በደንብ አድርጋችሁ ሻይን ታደርጋላችሁ። ሶ በምትገናኙበት አጋጣሚ ደግሞ እናንተን መቅረብ እናንተን ማውራት እናንተም ደግሞ ፈርዘር ስትሄዱ የሆነ ኮሚኒኬሽን ስትፈጥሩ ከእናንተ ጋር ማውራት የማይፈልግ ሰው አይኖርም። ምክንያቱም የሰራችሁት ነገር አለ፣ ያደረጋችሁት ነገር አለ። ራሱ ላይ እየሰራ ሰው ይታያል። ላይክ እንዴት ነው ስፖርት የሚሰራ ሰው እዚህ ጋር ቢያልፍ እናውቀዋለን አደለ? የሰራው ስፖርት አካሉ ላይ ይታያል አደለ? የተስተካከለ የሰውነት ቅርጽ ኖሮት እናየዋለን እና እናውቀዋለን። ልክ እንደዛ ራሳችሁን ስትገነቡ በምትናገሩት ነገር፣ በምታወሩት ነገር፣ በድርጊታችሁ በደንብ አድርጋችሁ ትታያላችሁ፣ እና የዚህ ጊዜ ሴት ልጅ በፍቅራችሁ አለመሸነፍ አለመውደቅ አትችልም። ስለዚህ ኤክስተርናሉን ዓለም ብቻ እዛ ላይ ፎከስ ማድረጋችሁን ትታችሁ ራሳችሁን ገቡ፣ ራሳችሁን ስሩ። ፐርሰናል ዲቨሎፕመንት የተለያዩ ቪዲዮች አሉ ዲስ ዴይዝ በጣም ነገሮች እየቀለሉልን ነው። ራሳችን እንዴት እንስራ ራሳችን እንዴት እናሻሽል ካላችሁ ብዙ ነገር ማድረግ ትችላላችሁ። እናንተ ብቻ ለመማር፣ ለመቀየር፣ ለመለወጥ ፈልጉ እንጂ ነገሮች በጣም የተመቻቹበት ጊዜ ነው። ጥሩ የሆኑ ጤናማ የሆኑ ልማዶችን መፍጠር፣ ማንበብ፣ ስፖርት መስራት ሊሆን ይችላል። እነዚህ ነገሮች በራሳቸው ጥሩ የሆነ ስሜት የሚፈጥሩ እና በራሳችሁም ደግሞ ኮንፊደንሳችሁ እንዲያድግ የሚያደርጉ የምታወሩት ነገር እንዲጣፍጥላችሁ የምታወሩት ነገር ሴንስ እንዲሰጥ የሚያደርጉ ነገሮች ናቸው እና ሞክሯቸው። ሶስተኛ ይሄ በጣም ወሳኝ ነገር ነው። ግልጽ የሆኑ ገደቦችን ማስቀመጥ ጥሩ ሰው የመሆኑን ገደብ የለህም በቃ ጥሩ ሰው ስትሆን ገደብ የለህም ሰዎች የሆነ ነገር ሲሉ መተው እሺ ትላለህ ማትፈልገው እኮ ነው ማትስማማበት እኮ ነው ግን ሰው ማስቀየም አትፈልግም። ምክንያቱም ጥሩ ሰው ነህ ጥሩ ሰው የሚለው ታይትል ስለተሰጠ ሰው አታስቀይምም ተረድታችኛል ግን ምንድን ነው ሀያል ወንድ ስትሆን ግን ዋነኛ ፎከስ በመጀመሪያ አንተና አንተ ነህ አንተ የማታምንበት ነገር ምንድን ነው አንተ የማትፈልገው ነገር ምንድን ነው ከዛ ውጪ ባሉ ነገሮች ላይ ሁለተኛ ነው የምታስብባቸው። በመጀመሪያ ያንተ ነገር ነው የሚቀድመው። ግልጽ የሆነ ባውንደሪ ታስቀምጣለህ። እኔኮ ይሄንን አልፈቅድም፣ እኔኮ ይህንን አልፈልግም፣ እኔ ጋኮ እንደዚህ አይነት ነገር አይቻልም ብለህ ግልጽ የሆነ መስመር ስላለ ያንን መስመር አልፎ ለሚመጣ ሰው ሪስፖንድ የምታደርግበት መንገድ በዛው ልክ ነው። እኔኮ ይሄንን አልፈልግም ብዬ ነበር ብለህ ለዛ ነገር ላሰመርክለት ነገር ፋይት ታደርጋለህ ማለት ነው። ዝም አትልም። በመጀመሪያ አልፎ እንዳይመጣ ሰው አጥረሃል። ላይክ እንዴት ነው አሁን፣ ሰው በሩን ዘግቶ አጥሮ በተቀመጠበት ቤቱ ማለት ነው፣ በተቀመጠበት ሰው አንኳኩቶ መጥቶ የሆነ ነገር ቢለው ኃላፊነት ይወስዳል አይደለም? የሚፈጠረው ነገር ምክንያቱም ቤቱ ነው የመጣው አንኳኩቶ ነው የመጣው አልፎ ነው የመጣው። ስለዚህ ልክ እነዛ በሪል ላይፍ ላይ አንተ የምታስቀምጠው ገደብ ይኖራል። ያንን ገደብ አልፎ ሰዎች ሲመጡ ሪስፖንድ የምታደርግበት መንገድ እነሱ ናቸው ኃላፊነት የሚወስዱት እና በተቻለ መጠን ግልጽ የሆነ የሚታይ ማንኛውም ሰው ማየት የሚችለው መስመር ይኖርክ። ማንም ሲቀልድብህ ዝም የምትላት ሆን፣ እንደዚያ በምታደርግበት ሰዓት ላይ ጥሩ ሰው ለመባል በሚል ሴት ልጅ ታያለች፣ በደንብ ታያለች። እነዚህ ነገሮች ምን ያህል ሪስፔክትድ ነው። ሪስፔክት በጣም ወሳኝ ነው፣ አደለ? የተከበረ ሰው ላይክ የተወደደ ዝነኛ ሰው ብዙ ሴቶች ይወዳሉ ይባላል እኮ አደለ? የሆነ አትራክት የሚያደርግ ነገር ስላለው ነው። ሰዎች የተከበሩ ሲሆኑ ዝነኛ ሲሆኑ ስለነሱ ሲወራ የሆነ አትራክሽን አለው፣ የሆነ የሚፈጥረው ነገር አለ ሴቶች ላይ ማለት ነው። ስለዚህ አንተ እንደዚህ አይነት ካራክተር ለመገንባት ሀያል ወንድ ለመሆን የምትፈልግ ከሆነ ባውንደሪ ኖር። እሱ እኮ እንደዚህ አይቀበልም። ይልቁኑ ዲስሬስፔክት ሲያደርጉ እያየች እንዴት ልትወድህ ትችላለች? አይሆንም። በቃ ዲስሬስፔክት ሲያደርጉ ሰዎች ሲቀልዱብህ ምናምን አይሆንም በፍጹም ማለት ነው፣ ይህን መፍቀድ የለብንም። ስለዚህ ሌላኛው ነገር ግልጽ የሆነ ባውንደሪ ማስመር ሀያል ሀያል ወንድ ያስብልሃል። አራተኛ ደረጃ ላይ ያስቀመጥኩላችሁ ደግሞ ምንድነው? እሷን አክብራት፣ ክብር አሳይ፣ ሪስፔክት አሳይ፣ የእሷን ባውንደሪዎች ደግሞ ጠብቅላት። ይህን በምታደርግበት ሰዓት ላይ ጥሩ የሆነ ሪሌሽንሽፕን ትፈጥራለ፣ ጥሩ የሆነ ግንኙነትን ትፈጥራለክ። በነገራችን ላይ ሰዎች የምንሰጣቸው ነገሮች ለሰዎች የምንሰጣቸው ነገር እኛ የምንፈልገው ነው ይባላል። ላይክ ሰዎችን የምንረዳ ሰዎችን

ምናምን ከሆነ እኛም እንደዛ እንዲደረግልን እንፈልጋለን ማለት ነው። አንተ መከበር የምትፈልግ ከሆነ፣ መወደድ የምትፈልግ ከሆነ አንተ እንዲሆንልን በምትፈልገው መልኩ ለእሷ ማሳየት ይኖርብሃል። ይህንን በምታደርግበት ሰዓት ላይ ፕራይድ ይህንን በምታደርግበት ሰዓት ላይ ደግሞ ከኔ እንትን የለም ኢጎ ምናምን አያስፈልግም። በቃ ጄኒዩን የሆነ ንጹህ የሆነ ሪስፔክት ማሳየት፣ ባውንደሪዎቿን ማክበር፣ አይ የምትለውን ነገር አለማድረግ፣ አለመጋፋት፣ በቃ ኮንፈርታብል ማያደርጋት ቀልድም እንኳ ከሆነ ኮንፈርተብል የማያደርጋት ቀልድ ከሆነ መተው ማቆም እነዚህ ነገሮች በምታደርግበት ሰዓት ላይ ሴት ልጅ ቲክቲክ እያደረገች ነው ፖይንት እየሰጠች ነው የምትሄደው ከላይ የዘረዘር ናቸዋሉ እዚህ ጋር ደግሞ ሬስፔክት ስትጨምርበት የምትፈልገውን ነገር ስታውቅላት የምትፈልገውን ነገር ስትጠብቅላት የማትፈልገውን ነገር ደግሞ አይ ስትልህ ስታቆም የማትፈልገውን ነገር እንዲሁ አውቀ አይ እሷ ይሄን አትፈልግም ብለህ ስትረዳት እነዚህ ነገሮች በጣም ወሳኝ ናቸው። ምን አለመሰላችሁ፣ ሰዎችም በጣም በቃ አትራክት የሚያደርገው አንደኛው ነገር መረዳት ነው። የማይፈልጉትን ነገር አለማድረግ ነው። ምንፈልገው ነገር አለ፣ ማንፈልገው ነገር አለ አይደል? ሁላችንም ሰዎች በቃ ምን ኮንፈርታብል ያደርገናል፣ በተለይ ምኛ ሴቶች ምን ኮንፈርታብል ያደርገናል? በቃ የማንፈልገውን ነገር የሚያውቅ የሚረዳ፣ እና ማያደርግ በቃ አለቀ። ያንን አወቅ ማለት ብዙ ነገሮች ይስተካከላሉ። ሰው ኃያል ወንድ ሁን፣ ይህንን የሚያደርግ የሚያከብር፣ የሚረዳ ኃያል ወንድ በምታደርግበት ጊዜ እንግዲህ በቀላሉ በፍቅር ማሸነፍ በፍቅር መጣል ትችላለህ። ሌላኛው አምስተኛ ላይ እንደ ቲፕ እንደ ቦነስ ነው የምሰጣችሁ፣ ራስን አስቀድም። በምንም ነገር ራስን አስቀድም። ሁላችንም ሰዎች እዚህ ጋር መወሻሸት፣ መሸነጋገል ምናምን የሌለብን ጉዳይ ከራሳችን የሚበልጥ ማንም እንደሌለ ነው ማንም የለም። በቃ ለራሳችን ያለነው እኛ ራሳችንን፣ አንደኛ እኔ ለእኔ ያለሁት እኔ ነኝ በመጀመሪያ ደረጃ። ከዛ በኋላ ነው ሌሎች ነገሮች፣ ሌሎች ሰዎች የሚመጡት ማለት ነው። ሁላችንም በዛ ልክ ራሳችንን አዌር መሆን አለብን። በዛ ደረጃ እኔ ነኝ ያለሁት ለእኔ የሚለውን ማለት ነው። አንተ ጥሩ ሰው ብዙ ጊዜ ሰው የሚሆነው ያንን ከመርሳት ነው፣ ያንን ካለማስተዋል ነው። ሰዎች ያሉ ይመስልሃል፣ በዙሪያው ሰዎች የሚያድኑ ሰዎች የሚረዱ ይመስልሃል። የራስ ሀሳብ እኮ ያደክመሃል፣ የራስ ሀሳብ ያዝልሃል፣ የራስ ሀሳብ እንቅልፍ ይነሳል። ስለዚህ ያንን ነው መጠበቅ ያለብህ፣ ያንን ነው ሰላማዊ ማድረግ ያለብህ፣ ያንን ነው እንዳይረበሽ መጠበቅ ያለብህ። ከዛ በኋላ ያለው ነገር ይከተላል። አንተ ውስጥ ደስታ ሲሆን፣ ውስጥ ሰላም ሲሆን፣ ሞልቶ ይፈሳል። ውስጥ ደግሞ ጥሩ ነገር ሳይሆን ሲቀር እሱም እንደዛው ነው ሞልቶ ይፈሳል። ስለዚህ በተቻለ አቅም ራስን አስቀድም፣ ራስን ጠብቅ። ጥሩ ሰው ለመባል ሰዎች እንዲወዱ ምናምን የምታደርገው ነገር አይደለም። ይሄ ኃያል ወንድ መሆን ማለት ናቹራሊ ሴት ልጅ ወደ አንተ አትራክት የሚያደርግ ናቹራሊ የምትፈልጋቸውን ነገሮች ወደ አንተ የሚያመጣ ትልቅ ትልቅ ኃይል ነው። እውነተኛ ነው፣ ጄኒውን ነው፣ ከውስጥ ነው። ይሄ ከላይ ጥሩ ወንድ ምናምን አይደለም፣ ከውስጥ ነው። አንተ ራስህን ጠቅሞ አንተ ተደስተህ አንተ ሰላም ሆነ ወደ ውጭ የሚፈስ ነገር ነው እንጂ ከላይ ጥሩ የሚመስል ከላይ የሚያምር ላይክ እንዴት ነው ሱፍ የለበሰ ግን ሰላም ስትሉት ወይ ምን ስትሉት በቃ የቆሻሻ ነገር የሚያወራ ሰው በቃ የሚያምር ሆኖ ዝንጥ ብሎ ግን የሆነ ነገር ሲፈጠር እንዲህ ብስማም የምትሉትን ነገር የሚናገር ሰው ተረስታችሁኛል እንደዛ መሆን የለባችሁም። ጥሩ ሰው ጥሩ ወንድ መባል ማለት ልክ እንደዛ ነው። ውስጣችሁ ሰላም አይደለም፣ ውስጣችሁ ቆሽሻል። በዛ ደግሞ እናንተ ደስተኛ አትሆኑም። ስለዚህ በተቻላችሁ መጠን ኃያል ወንድ እንጂ ጥሩ ወንድ ለመሆን አትሞክሩ። እነዚህን አምስት ነገሮች ከተገበራችሁ የወደዳችኋት ሴት ናቹራሊ ወደ እናንተ አትራክት ተደርጋ ትመጣለች። የዛሬ ቪዲዮ ይህን ይመስል ነበር። እንደወደዳችሁት እንደሚጠቅማችሁ አልጠራጠርም። እዚህ ድረስ ከቆያችሁ ቪዲዮን ወዳችሁታል ማለት ነው ላይክ አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዚያው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድ አደርጋችኋለሁ። ቻው